የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የምድብ ሶስተኛ ጨዋታውን ያደርጋል። በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው የሴካፋ ዞን የ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ የምድብ ሶስተኛ ጨዋታዎች ዛሬ ይደረጋሉ። በውድድሩ ጥሩ ጅማሮን ያደረገው የኢትዮጵያ ወጣት ቡድን ዛሬ ቀን 10 ሰዓት ላይ በአበበ ቢቂላ ስታዲየም ከሶማሊያ ጋር የምድብ ሶስተኛ ጨዋታውን ይከውናል። ብሔራዊ ቡድኑ በውድድሩ ያደረጋቸውን ሁለት ጨዋታዎች በአሸናፊነት የተወጣ ሲሆን ዛሬ ሶስተኛ ተከታታይ ድሉን ለማስመዝገብ እያለመ ወደ ሜዳ እንደሚገባም ይጠበቃል። የሶማሊያ ብሔራዊ ቡድን በአንጻሩ ያደረጋቸውን ሁለት ጨዋታዎች ባቻ ውጤት ሲደመድ በዛሬው ጨዋታ የመጀመሪያ ሶስት ነጥቡን ለማግኘት ብርቱ ፍክክር ያደርጋል ተብሎም ይጠበቃል። በዚሁ ምድብ ከዚህ ጨዋታ አስቀድሞ ቀን ሰባት ሰዓት ላይ ሩዋንዳን ከኬንያ ያገናኛል። በምድብ ሁለት በድሬዳዋ ስታዲየም ቀን አስር ሰዓት ላይ ጅቡቲን ከቡሩንዲ ሲያገናኝ ምሽት አንድ ሰዓት ላይ ደግሞ ሁለቱን የምድብ ሁለት መሪዎች ታንዛኒያን ከዩጋንዳ የሚያገናኘው ጨዋታ በእጅጉ ተጠባቂ ነው። ምድብ አንድን ኢትዮጵያ በስድስት ነጥብ ስትመራ፣ ምድብ ሁለትን ዩጋንዳና ታንዛኒያ በኩል ስድስት ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ሆነው ይመራሉ።